ስለዚህ እኔ የገዛሁበትን ብራንድ እኔ የገዛሁበትን ውድ መሆን ምናምን ከግምት አስገብቶ የወርቅ መዘፍዘፊያ አልሰጠኝም። ሰላም፣ እንዴት ናችሁ? ምህረት ነኝ። ዛሬም ተመልሼ እመጥቻለሁ። አንድ ዛሬ እንድናነሳ የምፈልገው ርዕስ አለ። በጣም ብዙ ጊዜ በተለያየ ሚዲያዎች ላይ ራስሽን ሸልሚ ራስን መሸለም ምናምን የሚሉ ሀሳቦች ይነሳሉ። በእርግጥስ ራስን መሸለም ራስን መሸለም ነው ወይስ መሸወድ? ምክንያቱም አንዳንድ ጊዜ ይሄ ሽልማት ብለን የምናቀርበው ነገር በእርግጥ የሚያሸለምን ከሆነ ከኛ በዘለለ ከኛ ባለፈ ሌሎች ሰዎች ለምን አይሸልሙ ነው ማለት የምንሸለም ሰዎች ከሆነ። አንዳንድ ጊዜ መሸለም ሀሳቡ መሸለም ይሆንና ውስጡ ግን መሸወድ ይኖረዋል ለእኔ ያው ከዚህም በፊት እንደነገርኳችሁ እኔና እናንተ የምናወራው እኔ ካለፍኩበት ከተማርኩት ሳይሆን ከኖርኩት ነው። እና በህይወቴ አሁን ራስን ስለመሸለም ሲነሳ በጣም ራሳቸው ላይ ጥላቻ ያላቸው ሰዎች ጭምር ራሳቸውን ሲሸልሙ፣ ወይ ደግሞ ራስሽን ሸልሚ ብለው ይሄንን ርዕስ ሲያነሱ ይደመጣሉ። በእርግጥ ራስን መሸለም የሆነ ነገር አድርገን የሆነ ነገር አሳክተን ነው ወይስ ነጋጠባ ተነስተን በቃ የሆነ ነገር ሾፕ አርገን ስንመጣ ወይም ገዝተን ስንመጣ፣ በቃ ለራሴ ስለሚገባኝ ነው ራሴን እየሸለምኩኝ ነው፣ ለራሴ ሽልማት ይገባኛል ምናምን፣ ይሄ በጣም ራሴን እወዳለሁ፣ ራስን መውደዴን ደግሞ በዚህ መንገድ ነው የምገልጠው የሚሉ ሰዎች አሉእና እናንተ ጥያቄ ሆኖባቸው አያውቅም እኔ ጥያቄ ስለፈጠረብኝ ነው ከዚህ በፊት እንደዛ ብዬ ራሴን የሸለምኩ መስሎኝ በጣም ብዙ ራሴን ያታለልኩና ራሴን የሸወድኩበትን ጊዜ አስታውሳለሁ ውድ ነገር ለራሳችን በማድረግ ከአቅማችን በላይ የሆኑ ነገሮችን ጭምር በማድረግ ለራሴ ስለሚገባኝ ነው እንልና ከዛ በኋላ በጣም ምስቅልቅል ያለ ህይወት ውስጥ እንገባለን እና ሁልጊዜ ነው ወይ ሰው ራሱ መሸለም ያለበት መቼና የት እንዴት ነው በእርግጥስ ደግሞ የሚያሸልም ነገር አድርጎ ከሆነ ለምንድነው ሌላ ሰው እሱም አይሸለሙም ሀገር የሸለማቸውን ሰዎች እናውቃለን ጓደኞቻቸው የሸለሟቸውን ሰዎች እናውቃለን። ቤተሰብ የሸለመውን ሰው እናውቃለን። ወይ ደግሞ ለእኛ ራሱ ሌሎች ባያዩልን፣ ለእኛ ራሱ በቂ የሆነ ነገር አችቭ አድርጌያለሁ ወይ አሳክቻለሁ ወይ ነው ወይስ በቃ ነጋጠባ ሾፕ ማርገ ማድረግ ወይ ደግሞ የሆነ ነገር መግዛት ለራስ ሽልማት ነው ወይ? ይሄ ለእኔ ጥያቄ ስለሚፈጥርብኝ ነው። ምክንያቱም ሰዎች ነገ ካላቸው ህልም ካላቸው እዛ ህልም ላይ ለመድረሳቸው ከኢነርጂ ከአቅም በላይ ገንዘብ ባልተናነሰ ገንዘብ እንደሚያስፈልግ ሁላችንም እንስማማለን። ታዲያ ያንን ሁሉ ገንዘብ ራሳችን ላይ ኢንቨስት የምናደረግ ከሆነ ነጋችንን በምን ላይ ነው የተመሰረተው? ማለት ነገ ላይ ተስፋ ያለው ሰው እኮ ቢያንስ ከትላንቱ አይበደርም። ዛሬ ያለበት ቦታ ላይ እስታክ ያረገ ሰው በእርግጠኝነት ከትላንት የተበደረውን እየከፈለ ስለሆነ ነው እኔ እንደዛ ነው የሚሰማኝ። ታዲያ ይህንን በዝርዝር ንገሪን ካላችሁ ለምሳሌ ራሴን የሸለምኩበትን ጊዜ ላስታውሳችሁ የዛሬ ስድስት ሰባት ዓመት ወይ ደግሞ ከዛ በፊት ሀረብ ሀገር ነበርኩ እና ገንዘብ እሰራለሁ የምፈልገውን አገኛለሁ። ህልሜ ያንን ገንዘብ እኔ ወደምፈልገው ነገር መቀየር ነው። ያ ደግሞ መሆን ያልቻለው ከቤተሰቦች ጋር ጥሩ የሆነ ግንኙነት ስላልነበረኝ፣ በዙሪያ ካሉ ሰዎች ጋር ጸበኛ ስለነበርኩኝ ሁሉንም ነገር ሄጄ ራሴ ላይ አፎርድ አድረግ ነበር። ታዲያ ልብሶቹን ገዝቼ ወይ ደግሞ ጫማ ሽቶ፣ ውድ ነገር በጣም ፋንስ የሆነ ነገር ገዝቼ ስመጣ መንገድ ላይ ራሴ ምን እያልኩ እመጣለሁ ይገባሻል። ስለዚህ አንቺ ስለሚገባሽ ነው ያደረግሽው እያልኩ ራሴን እያታለልኩ እመጣለሁ እና ያ ማታለል እንደሆነ ራሱ የገባኝ ከረፈደ በኋላ ነው። ምክንያቱም እነዛ በጣም በውድ ዋጋ የገዛቸው እና በጊዜው በሌሎች አይን ስታይ የተሻልኩ ያስመስሉኛል፣ ዋጋ ያወጣሉ ያልኳቸው ነገሮች ወደ ሀገር ቤት ከመጣሁም በኋላ ወደ ራሴ ህይወት ስመለስ፣ ወይ ደግሞ ወደ ትክክለኛ መስመሬ ልገባ ስፈልግ፣ ማለትም ወልጄ ተኝቼ እነዛን ነገሮች መሸጥ ፈለግኩ ወደ ገንዘብ ለቀየራቸው አሰብኩና፣ ለምሳሌ ለልጄ የማጥምበት መዘብዘፊያ ስፈልግ ልብሶችን አንስቼ ወደ መዘብዘፊያ ለመቀየር ምናልባት አራት አምስት ልብስ ነው ለአንድ መዘብዘፊያ የተቀየረልኝ። የዛሬ አምስት ዓመት ኖሮ አይደለም። ስለዚህ እኔ የገዛሁበትን ብራንድ፣ እኔ የገዛሁበትን ውድ መሆን ምናምን ከግምት አስገብቶ የወርቅ መዘብዘፊያ አልሰጠኝም። ስለዚህ እኔ በህይወቴ ያን ጊዜ ሽልማት በትክክል የሚገባኝን ነገር አሳክቼ ሸልሜ ቢሆን ያን ጊዜ ከደረስኩበት ቦታ በአል ወርድም ነበር። ያ ማለት ምንድነው ከመጀመሪያ ከትላንት ብድር አይኖርብኝም ማለት ነው። ማለት ማንም ሰው ብድር ቢኖርበት ጊዜ ይወስድበታል እንጂ መክፈሉ አይቀርም። ያንን ክፍያ ያስከፈለ ያንን ውድ ነገር በርካሽ ነገር በመቀየር ነው እና ራሳችንን እንሸልም ወይ ደግሞ ራሳችን ሸልሙ ብለው በተለያየ ፕላትፎርም የሚሰብኩ ሰዎች የማይገባኝ ሀሳብ ስለሆነ ነው ምክንያቱም እኛ በጣም ትክክለኛ ለተፈጠርንበት አላማ እየኖርን ከሆነ እንደገና ደግሞ ያንን ነገር ከግብ ስናደርስ ሽልማቱ ከኛ አልፎ ሌሎች ለኛ የሚሰጡን ይሆናል። እና ሁልጊዜ ሰው ራሱን ይሸልማል ብዬ አላስብም። ሽልማት ደግሞ የሁል ጊዜ አይደለም። ሲጀመር ነገርየው ሽልማት ከሆነ ከሆነ ጊዜ አንድ የሚደረግ ነገር ነው። ስለዚህ ይሄ ራስን ማታለል ነው ብዬ ነው ማስበው። እኔ ከኖርኩት ነው ማወራችሁ። ያ ጊዜ እኔ ራሴን ያታለልኩበት ጊዜ ነው ስላችሁ እንዴት ስትሉኝ የመጀመሪያ ማነሳው ያን ጊዜ እኔ ይገባኛል። ምናልባት ምናልባት በጊዜው ራሱ ላይገባኝ ይችል ይሆናል። ምክንያቱም የኔ ማዳም የምትገዛበት ሄጄ መግዛት ላይገባኝ ይችላል። እኔ የእሷ ቤት ሰራተኛ ነኝ። ነገ ወደ ሀገሬ እንደምመጣ ቃለው አላማ አለኝ፣ እቅድ አለኝ። ለዛ ደግሞ የሚያስፈልገኝ ገንዘብ ስለሆነ ነው ወደዛ ሀገር ሄድኩ። የሚያስፈልገኝ ገንዘብ ስለሆነ ሄጄ ከእሷ በምንም አላንስም ማለት ግን ጤንነት አልነበረም፣ ራስን ማታለል ነበረ እና ተፎካካሪ ካካሪ ምን ሆነው ከምናውቃቸው ሰዎች ጋር ከሚያገኙን ሰዎች ጋር የሚያሰጠን ክብር የሚያሰጠን ቫሊዩ የሚያሰጠን የሚመስለን ውድ ነገር ብለን ስለምናስብ ሁሌ ራሳችን በየደሞዜ ነበር ራሴን የሚሸለሙ ታዲያ፣ እየሸለምኩ አልነበረም፣ በየጊዜው ራሴን እየሸወድኩ ነበር እና ለእናንተ እንዴት ነው? እንደገና ደግሞ ይህንን የሚሉ ሰዎች በእርግጥስ ራሳቸው ላይ ኢንቨስት ያላደረጉ ሰዎች ራሳቸውን ይጠላሉ ወይ ደግሞ ስኬታማ አይደሉም ማለት ነው። ይህንንም ጥያቄ ስለሚያስነሳብኝ ነው እኔ ምክንያቱም በጣም የተሳካላቸው ትልልቅ ቦታ ላይ የደረሱ ሰዎች በዚህ ልክ በእኛ ልክ ኢንቨስት ሳያደርጉ እናያለን። እንደውም ከነሱ አልፈው ለሌላ ሰዎች ሲያደርጉ ነው የምናየው ያንን ነገር። ያ ማለት በጣም ቫሊዩ የሚሰጡት ዋጋ የሚሰጡት ራስን መሸለም ላይ አይደለም። ራሳቸው ራሳቸውን አትሊስት ላለመተቸት እራሳቸውን ላለመውቀስ ነው ከዛ ወቀሳ ውስጤ ያለው ህሊና ከሚከሰኝ ክስ ነፃ ለመውጣት ነው። በዚህ ቃል ራሴ ነው የሚሸነግለው፣ እና የተለያየ ፕላትፎርም ላይ አሁን ደግሞ ቲክቶክ ላይ ዩቲብ ላይ ምናምን ራስሽን ሸልሚ ይገባሻል አንቺ ማለት ነው አንቺ ከዛ ከምትገዢው ነገር በጣም ትበልቻለሽ። ያቺ ማዳም ወይም ደግሞ አሰሬ ስትገዛ ከእሷ ማነስ መስሎኝ የገዛሁት ያኔ ከእሷ ጋር ራሴን ስላወዳደርኩ። እኔ ማን እኔ ምንድን ነኝ? በቦታ አገደባለው ወይ እዛ ያስኬደኝ ምንድን ነው? ታርጌት የነበረ ወደዛ ሲሄድ ምንድን ነው ውድድሩ? ለምን አስፈለገ? ከማን ጋራ ነው የምወዳደረው? የተወዳደርኩትስ ትክክለኛ ሰው ነው ወይ ማለት ከኔ ጋር አብራኝ የተሰደደች ጓደኛን አልፌ ነው። ስለዚህ የሆነ አይነት መጣ ስንጥስ ወይ ደግሞ የሆነ አይነት ልክ ያልሆነ መስመሩ ስንገባ፣ እኛም ራሳችንን እንደዛ እንላለን። በዙሪያችንም ያለ ሰው ይገባሻል አንቺ፣ እኮ በጣም ሃርድ ወርከር ነሽ፣ ሰራተኛ ነሽ። በጣም ሰራተኛ ነኝ፣ ሰራው ታዲያ። ያንን እንዳለመልሽ ራሴ ኢንቨስት ካደረኩ ከዛስ ምንድን ነው ማለት መስራቴ እኮ የሚረጋገጠው ውጤት በማሳየት ነው። መልሼ ራሴው ላይ ኢንቨስት እያደረኩ ከሆነ ድካሜ ባለበስኩት ልብስና በበላሁት ምግብ የሚገታ ከሆነ ለእኔ ትክክል አይደለም ወይ ደግሞ ጤነኛ አይደለም ብዬ ነው የማስበው። እና በተለይ በተለይ ከሀገር ውጭ ያላችሁ የማዳም ቅመሞች እኔንም ስለሚያካትት፣ እህቶቼ ሰው ስላላችሁ ወይ ደግሞ ጓደኞቻችሁ ስላደረጉ ወይ ደግሞ ኢትዮጵያ ያሉ ሰዎች ስለሚያደርጉ ምክንያቱም አንዳንደኛ እዛ ሆነን ከኛ የተሻለ ነገር ሀገር ቤት ያሉ ሰዎች አድርጎ ስናይ እኔ ሁሉ የለፋው እሷ እንኳን እዛ ቁጭ ብላ እንላለን። ግድ የለም እናንተ ለራሳችሁ ለወጣችሁበት አላማ ገንዘብ ይዞ መመለስ ከሆነ ገንዘብ ይዛችሁ ተመለሱ። ይሄንን ለማለት ነው እኔ የተሸወድኩት ወይ ደግሞ እኔ ራሴን ያታለልኩት ሌሎች ደግሞ ሊማሩበት ይገባል የምለውን ሀሳብ ነው ዛሬ ይዤ የመጣውን ሀሳብና አስተያየታችሁን በኮሜንት አስቀምጡ። እንደገና ደግሞ ሌላ ብዙ የሚነሱ ቶፒኮች አሉ። በነገራችን ላይ መጽሐፍ በቅርቡ ይወጣል። ከዛም ባለፈ ደግሞ አንድ ፖድካስት ላይ ወይ ንቁ ፖድካስት ላይ አውርቼ የነበረው ከህይወቴ ምዕራፍ አስር ምናልባት ከአስር ምዕራፍ ካለው አንዱ ምዕራፍ እንኳን አላነሳውም ብዬ ነው ነው የማስበው ነውም ደግሞ ስለዚህ ቀሪው ዘጠኝ ምዕራፍ ከእናንተ ጋር ምክንያቱም ከዛኛው ከአስሩ አንዱ ከጠቀማችሁ ከቀሪው ዘጠኝ ብዙ ትጠቀማላችሁ ብዬ አስባለሁ። በመላው ዓለም የምትገኝ ኢትዮጵያውያን ከኔ ጋር አብራችሁ ስለነበራችሁ በጣም ደስ ብሎኛል። ሰብስክራይብ ማድረግ ግን እንዳይረሳ፣ የደውድ ምልክቱንም ተጫኑ። ምክንያቱም ቪዲዮቼ በተለቀቁ ጊዜ እናንተ ጋር እንዲደርሱ። ባይ እወዳችኋለሁ።